አጭር የሆነ ባሪያ ጥቁር ጭፍልቅ ፊትና መልክ የለሽ አስቀያሚና ድሃ ልብሱ የቆሸሸ በመዳፎቹ ከወራጅ ውሃ የሚጠጣ ካገኘም የደረቀ ዳቦ ነው የሚመገበው። ካላገኘም ሆዱን አስሮ ይጾማል። ይተኛል፣ መሬቱን እንደ ፊራሽ አድርጎ መከናነቢያው ደግሞ ሰማይ ነው። አንድ ቀን ሲያልፍ ነቢዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ተቀምጠው ሳሉ ይህን ሰውዬ ይመለከቱታል። ጁለይብብን በዚህ ሁኔታ ነብዩም አሉ ይህንን ታውቁታላችሁን አብዛኛው ሰሓቦች ደግሞ ጁለይብን የማያውቁት ሆነው ሳለ ከተሰወረ ማንም ፈላጊ የለውም ማነውስ እንደዚህ አይነቱን ግለሰብ ስሙን የሚሀፍዝ ነብዩም አሉ ጁለይብ ነው ከዛም አንተ ጁለይብ ሆይ ብለው ጠሩት። አታገባም እንዴ አሉት። ወደ ነብዩም ሰለላሁ ዐለይሂ ወሰለም ተመለከተ። ምንም አልደነገጠም። አንቱ ያላህ መልእክተኛ ዱንያ የለኝም ይሄ የለኝም አላለም። አንቱ ያላህ መልእክተኛ ሆይ ዘይ ጁለይብን በዚህ ዱንያው ማን ነው የሚያገባው፣ ገንዘብና ክብር ሳይኖረው

አንተ ጁለይብ አታገባም እንዴ አላቸው። አንቱ ያላህ መልእክተኛ ሆይ ይ ጁለይብን ማን የሚያገባው ገንዘብና ክብር የሌለውን? በሶስተኛ ቀንም አሉት ለይቢብ አንተ ጁለይብ አታገባም እንዴ? ዘውር አለና በነቢዩ ሰለላሁ ዓለይሂ ወሰለም ንግግር በጣም ተገረመ። የአላህ መልክተኛ እኔ እኮ ነገርኩት፣ ማነው ገንዘብና ክብር የለውን ጁለይቢብ የሚያጋባው? በል አንተ ጁለይቢብ ብ እገሌ ከሚባለው አንሷር ግለሰብ ቤት ሂድ ና ልጁንም ለጋብቻ ጠይቅ በላቸው። መልእክተኛው ሰለላሁ ዐለይሂ ወሰለም ልኮኝ ነው፣ ልጃችሁንም ለእኔ ዳሩልኝ ብሏችኋል በላቸውታ። ልጅቷም ከአንሷር ሴቶች እጅግ በጣም ቆንጆ ነበረች። ፈተያት ከአንሷር ሴቶች ውቧ ነበረች። ጁለይቢብ ሄዶም በሩን አንኳኳ። ነብዩ ሰለላሁ ዐለይሂ ወሰለም ወደ እነሱ ልከውታል። ከዛም እንዲህ አላቸው፣ ሰለም አለይኩም ነብዩ ሰለላሁ ዐለይሂ ወሰለም በእናንተ ላይ ሰላምታን አውርደዋል። ልጃችሁንም ዳሩለት ብሏቸዋል አላቸው። አባትየም አለ፣ አንተ ጁለይቢብ ገንዘብና ክብር ሳይኖርህ እንዴት ልጃችንን እናጋባ? እናትዮም ዘ ጁሌቢብ ክብርም ገንዘብም ሳይኖሩ በዚህ ሁኔታ ልናጋባው ነው አለች። ልጃችን ደግሞ ያለች በደረጃ ከፍ ያለ ነው አለች። ይህን ጊዜ ይቺ ሙእሚን ወጣት ሴት ልጅ ትሰማለች። የአቂዳ ወጣት የተውሂድ ወጣት የቁርአን የሱና ወጣት የሌሊት ሰጋጅ ወጣት፣ የቴሌቪዥን ወጣት አይደለችም፣ የመንገድ ቆራጭ ወጣትም አይደለችም። ይህች ሙእሚን ወጣት ትሰማለች። ከውስጥ ሙሆና ለወላጆቿ መጮኸን ጀመረች፣ ለምን ይሄ ይሆናል ዋታዳ ሱ ረሱሊላህ የመልእክተኛውን መልእክተኛ ትመልሳላችሁ? ወላሂ እኔ ጋብቻውን ፈቅጃለሁ፣ እኔ ጋብቻውን ተቀብያለሁ። ልጃችሁን ሆይ አሏት። ተመልከች እስኪ ተመልከች፣ መልኩን ተመልከች፣ የአካሉን ሁኔታ ተመልከች፣ የለበሰውን በዛ ላይ ገንዘብም ክብርም የለውም። በአላህ ይሁንብኝ መልእክተኛው ሰለላሁ ዐለይሂ ወሰለም የላኩትን ጋብቻ አልመልስም አለቻቸው። ከዛም ለሰርጉ ለሌሊት ጫጉላው መዘጋጀት ተጀመረ። ራሲ ወደ ጫጉላው ቤት ለመግባት በተዘጋጀበት ሁኔታ ከውጭ በኩል የአላህ ተጣሪ የሆነ ተጣራ አንተ የአላህ ፈረሰኛ ተነሳ በሚል ጥሪ፣ ያ ኸይል አሏህ አንተ የአላህ ፈረሰኛ ተነሳና ጋልብ የሚል ከዛም ጁለይብ አላህ መልካም ሥራውን ይውደድለትና ውቧን ሙሽራ ከነጌጧ እዛው ይተዋታል በጫጉላው ሌሊት። ልክ ጅን እንደነከሰው ሰው በፍጥነት ቤቱን ለቆ ወጣ። ከዛም በወታደሮቹ ጦር መሀል ተቀላቀለ። ከዛም መጋደል ጀመረ ከተጋዳዮች ጋር፣ ጦርነቱም ተገባደደ። ነቢዩም ስለ ላ ለም መጡ። ሁሉም ሰሃባ የራሳቸውን ሰዎች ይፈልጋሉ። ጁለይብን ግን አንድም ያስታወሰው ሰው የለም። አሉ የእኔን ወዳጅ አትፈልጉልኝም? አሏቸው ማንን? ወዳጄን ጁለይብን ነዋ አሏቸው። ነቢዩም ሰለላሁ ዓለይሂ ወሰለም ተነስተው ይፈልጉት ጀመር። ከዛም አገኙት። ሰውነቱ በደንብ ተነክሯል። እጅግ በጣም ቆሳስሏል። ፊቱም የመሬቱን ጭቃ መስሏል። ፊቱንም ጠረጉለት። ጭናቸው ላይ ራሱንም አሉት። ጁለይቢብ ጁለይቢብ ከካፊሮች ሰባት ሰው ገለህ፣ ከዛም ተገደል። አንተ ከኔ ነህ እኔም ካንተ ነኝ። አንተ ከኔ ነህ እኔም ካንተው ነኝ። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ራሱን ቀና አድርገው ወደ ቀኝም አዞሩት። ለምን ራሱን ወደ ቀኝ እንዳዞርኩት ታውቃላችሁ አሏቸው። ለምንድን ነው ያዞርኩት ያላህ መልእክተኛ አሉ። አሉ በአላህ ይሁንብኝ ሁረል አይን ሚስቶችን አይቼ ነውሳና እሱን ለማቀፍ ስሽቀዳደሙይብ ጁለይቢብ ገንዘብም ክብርም የለውም። እኛስ እኛስ፣ በሁሉም ክብራችን በሁሉም ገንዘባችን ምንድን የሰራንበት። አንተ ወዳጅ ሆይ ማንነትህ ዋጋህ የሚተመነው ለጌታህ ባለው ውዴታ ነው፣ ነብይህንም በመከተልህ ላይ ነው። አኼራቲው እስላማዊ ይቻናል።